አሰጣያ ላይ ነበር። በራስ ላይ በተቆጠረ ጎል ተሸነፋችሁ ወጣችኋል፣ እንቅስቃሴ ጥሩ ነበራችሁ። እንዴት ነበር የዛሬ ጨዋታ? ያው እንዳየው እንግዲህ አንተም እንደተረዳው የጨዋታ እንቅስቃሴያችን በጣም ጥሩ ነበረ። እንግዲህ ያቺ የተፈጠረች ስህተት ጎሎና በራሳችን ላይ ያስቆጥረን አንድ ለማድረግ ተሸንፈን ለመውጣት ችለናል። የተሻለ እንቅስቃሴ ብለን ማሸነፍም እድሎችን የምናገኝባቸው እድሎች አጋጣሚዎች ነበሩ፣ ያለመጠቀማችን ያው ሦስት ነጥብ ጥለን ለመውጣት ተገደ በአንዳንድ ጨዋታዎች ላይ የተጫዋች አጠቃቀም ላይ ለውጦች እያደረገ ትክክል ነው። ይሄ የኢትዮጵያ ወጫን ታሳቢ አድርጎ ነው አንደኛ፣ እሱን ታሳቢ አድርጎ ነው። ሁለተኛው ደግሞ የተጎዱብንም ልጆች አሉ። አንድ ሁለት ልጆች በጉዳት ነው። ሌሎቹን ደግሞ አንድ ሶስት ልጆች አርፈው በዛኛው ጨዋታ ዝግጁ እንዲሆኑ ከማሰብ አንጻር ነው። እንግዲህ ከፊታችሁ ትልቅ ዋንጫ ይጠብቃቸዋል። እሱን እንደምታሰብ ይገልጸልኛል። እንደነዚህ አይነት ሽንፈቶች በእንቅስቃሴ ብልጫ ወስዳችሁ ጎሎች ለማስቆጠር ተጽዕኖ ያደርገን። በዛ ጨዋታ ላይ እንግዲህ ያ የራሱ ነው የቻለ አንድ ሌላ ጨዋታ ነው። ከዚህኛው ጋር ብዙም የሚያገናኘው ነገር የለም። ለዛ ጨዋታ ተዘጋጅተን በስነልቦና ድንገት ትካለ ምንም በስነልቦና የሚፈጥርብን ጫና የለም። ምክንያቱም ወጣቶቹ ልጆች ነው እያስገባን በቀጣይ ዓመት ዝግጁ እንዲሆኑ እነሱንም እግረ መንገዳችንን የማየቱን ስራ ነው የምንሰራው ና ዋናውን ተጫዋቾች አስገብተን የምንጠቀመው ጌም ላይ ምንም አይነት ልዩነትና ተጽዕኖ ይፈጥራል ብዬ አላስብም። ስለዚህ በሊጉ ወደ መጠናቀቁ ነው፣ ቀሪ አራት ጨዋታዎች አሉ። ከኢትዮጵያ ዋንጫ ጋር በተጨማሪ ከሊጉ ጋር ምን መጨረስ ትፈልጋለህ? እንግዲህ ያው የምትሰራው ጥሩ ውጤት አስመዝግበው የአመቱን ውድድር ለመዝጋት ነው እቅድ። የመጀመሪያው እቅድ ሁሉም ቲም ዋንጫ ማግኘት ነው አላማው። ከፕሪሚየር ሊጉ ዋንጫ ኦልሬዲ ወጥተናል። የጥሎ ማለፉን ዋንጫ ቀርበናል። ስለዚህ የጥሎ ማለፉን ዋንጫውን ለማግኘት ያኛውን ደግሞ በጥሩ ውጤት በጥሩ ደረጃ የሚጨረስ እቅድ ነው ያለን እና አሁንም ከፊት ለፊታችን ያሉ ጌሞችን ማሸነፍ የምንችል እና ጥሩ ውጤት ማስመዝገብ የምንችል ከሆነ ጥሩ ደረጃ ላይ የሚጨረስ ዕድል አለን። እኔም አመሰግናለሁ። አሰልጣኝ ዘሪሁን ከናፈቃችሁ ግልጋታ አቃችኋል ማለት ይቻላል። እንዴት ነበረ ጨዋታው? ያው እግዚአብሔር ይመስገን፣ በጣም ጥሩ ነው የነበረን ፍላጎት፣ ለጎሎች ለማግባት የነበረን ትኩረት እና ወደ ጎሎች የምንሄድበት ነገር በጣም ጥሩ ነገር ነው የነበሩት። ብዙ ኳሶች የሚሳድርገናል ማግባት ያለልባቸው ባለፈው ሳምንት ነገር ያለ አጉድ ኩት የተነሳ ብዙ ኳሶች የሚሳድርገናል። አሁንም ግን የተሻለ ነገር አድርገን ማክሲማ ላስት ሚኒቶች ላይ ጎላ አግብተን አሸንፈንውታማል። በጣም ደስተኛ ውጤት ውጤት ሲርቃችሁ እንዳልከው የቡርኑ ስለነቦና ደረጃ ዝቅ ብሎ ነበር ነበርና ይህ ድል በዲጉ ለመቆየትም ለቀጣዩ ጨዋታዎቹም ትልቅ ትርጉም አለው ብዬ አስባለሁ። ያም ቢሆን ግን ትንሽ አሁንም እርጋታዎች አልነበሩም እና እንዴት ነው ይህንን ትገልጸው? አዎ ይሄ ከጉጉታቸው የተነሳ የነበርንበት ቦታ ነበረ። አሁን ያለንበት ቦታ ወደ ወራጅ ቀጠናው አካባቢ ስለሆነን ይሄ ስጋት ፈጥሮባቸው የማግባት የሚችሉትን ቀላል ኳሶች ሲሲቱ እየተመለከትኩ ነው። እና ያው እና አንተም አይተኸዋል፣ ማድረግ ያለባቸው ማክሲመም አድርገዋል። ግን ይሄ ከትኩረት ከጉጉት የተነሱች ነገሮች ስለሆነ አሁንም ተረጋግተው ማድረግ ያለባቸውን ካደረጉ አቅም አላቸው፣ ጥሩ ነገር ይሰራሉ። እዚህ ውስጥ ማመስገን ፈልገው ቦርዱን ቦርዱም ነው ሙሉ ቦርዶቹ ማድረግ ያለባቸው እና ቲሙ ወደ ተሻለ ቦታ እንዲደርስ ብዙ ነገር አስተዋጽኦ አድርጓል ና በዚህ አጋጣሚ ማመስገን መስገን ፈልጋሉ ቦርዱን፣ ጥሩ ነገር ብዙ ነገር ያበረታቷቸዋል አይዟቸው እያለ የተሻለ ነገሮች ቦታ ላይ እንደምንደርስ እና አንዳንድ ነገሮችንም ማስተካክለው ወደ ጥሩ ነገር እንዲመጡ ይሄ የማሸነፋቸው አንዱ ተዋጽኦ ከእነሱ የመጣ ነው። ና አሁንም በትልቅ ምስጋና ሌለ ቦርዱ አሁንም ዛሬ ያሸነፍ ማለት ገና ነው። ጨዋታው ከፊታችን። አሁን ይሄኛው አልቋል። ከፊታችን ያለውን ጨዋታ በትኩረትና በትክክል ጥሩ ነገር አድርገን የተሻለ ነገር ለማምጣት አሁን የሚቀሩን ነገሮች መረጋጋትና የዲፌንሲ ፓርታችን በትክክል አስተካከል የተሻለ ነገር ለመስራት እንመጣለን ብዬ አስባለሁ። አራት ጨዋታዎች ይቀራሉ። የዛሬ ውድድን ምናልባት እፎይታ ይሰጣል፣ ለቀጣይ ጨዋታዎች መነሳሳት ይፈጥራል። በልዩ ለመቆየት ከዚህ በኋላ ምን ያህል ጠንካራ ስራ ይጠብቀኛል። ለእያንዳንዱ ጨዋታ ትኩረት ማድረግ አለ። አራት ጨዋታ አለን። ለአራቱን ጨዋታ ትልቅ ትኩረት ይፈልጋል ትልቅ ሪከቨርና ትልቅ ኢነርጂ ይፈልጋል። ለዛ ላይ ሰርተ ነው ለመምጣት ለእያንዳንዱ ግን ከፊታችን ላሉ ጌሞች የተሻለ ነገር ለመስራት አቅም አላቸው፣ መስራት ይችላሉ። እነዛ ላይ ወይል ኦርጋናይዝ ሆነን ጥሩ ነገር ለማድረግ እንሰራለን ብዬ ነው ማስበው። አመሰግናለሁ እም ከልብ አመሰግናለሁ።